እርሳቸው ነቢ ስለ ላ ስለምን እናወድሳለን መድሐ እናደርጋለን እናወድሳለን፣ እናመሰግናለን በማለት ለእርሳቸው የማይገባን መለኮታዊ ባህሪ ለእርሳቸው መጎናጸፍ እርሳቸውን መጣራት ይመስል እርሳቸውን እስቲጋሳ መለመን ይመስል እስቲጋሳ ነውዑን ሙቤ ብቻ የሚቃወሙ ይመስልሃል? እኔ ድንገት በጣም ትልቅ ፎሎ ተከታዮች ስላሉኝ እና እኔ ብቻ ይመስልሃል? ወላሂ፣ ወላሂ ያ ጀምዓ ከእኔ የበለጠ መናገር የሚችሉ ሰዎች ከእኔ የበለጠ ሀሳባቸውን ቪዲዮ ሰርተው የገለጹ ወንድሞች አሉ። ማሻላ ሊሆ ማሻላ። ግን ቪዲዮቸው ስላልታየ እኔ ራሱ ቪዲቸውን ሰርቼ ለማህበረሰቡ መልእክታቸው እንዲደርስ አደርጋለሁ። ወላይ ከእኔ የበለጠ ንግግር የሚችሉ ወንድሞችና አሉ። ማሻላ ሊሆ ያስተላለፉት መልእክት እኔ ራሱ እንድደነግጥ ነው ያደረጉኝ። ግን እስከሚመጣ ከመጣ መጣ ካልመጣ፣ እናሰማለን። በዛ ላይ ደግሞ እንሄድበታለን። አልመጣም አልመጣም። የሙአዝ ሰላሙ አሌይኩም እስኪ ቆይ እሱማ እኔ አይታይም ማለት ሶስት ሺህ ሰዎች ያላችሁ ለማግኘት አልመጣም አለ። ሊያጀማ ሪማዝ ሌሎቻችሁ ከመጣ አስገቡት። ወላሂ ዛሬ ከመጣ አስገቡት። እኔና እሱ ነው የምንወያየው። ሙአዝ፣ እኔና አንተ ብቻ ነን። ማንም ቁርአን እንቀራለን። ከዛ በኋላ እኔ ጥያቄ እጠይቅሀለሁ። እኔ አንድ ጥያቄ እጠይቅሀለሁ ያን ጥያቄ ከመለስክልኝና ሀቅ ላይ ከሆንክ የሚያስፈልገው ነገር እኛ እናግዛሃለን። ያው እንግዲህ እኛ የምሰጠው ገንዘብ አንደኛ ነገር ተቀባይነት የለውም እያላችሁ ነው። አላውቅም እንጃ፣ እሱን በኋላ የምንነጋገርበት ይሆናል። ግን ወዲ ዋር ሶስት ሺህ ሰው ቁጭ ብሎ እዚህ ጋር እየጠበቀ ነው። ሶስት ሺህ ሰው ቀላል አታድርገው። እስካሁን ድረስ እዚህ ላይፍ ስትሪም ላይ እኔ ከገባው 1400 ሰው ገብቶ እየጠበቀ ነው ሙአዝ መጣ አልመጣም እያለ ላይፉን ከላይ ይኸው ያሳየኛል። አስራ አራት ሺህ ሰው ገብተዋል። አንተ ብት መጣ ደግሞ የበለጠ ውይይቱን ለመስማት ሞርሶ ይመጣል። ሀቁን ና በሉት። ቀጠሮ የተቀጣጠር ነው እኔ ቤት ነው ና በሉት፣ ና በሉት። ወዲህ ዚህ ይኸው ቀጠሮ ቀጥሮኛል አልቀጠረኝም? ቀጠሮ ቀጥሮኛ እኔ እኮ እኔ እኮ ቀጠሮ አልያዝኩም። ቀጠሮ የያዘው እሱ ነው። ስሙ መጥቀስ ስለማልፈልግ ነው የዚህ ወንድማችንን ሙባረክ ባ እኔ እንደውም ከቻላችሁ ይህን ሪከርድ አርጉ ስክሪን ሪከርድ አድርጉት፣ የሚችል ከሆነ በስርዓት ቁርአን ቢተጅዊድ ማለት ነው፣ ቢተጅዊድ ቁጭ ብሎ እያየ አይደለ በሕፍዝ ተውት፣ እያየ ቁርአን በነዛር እያየ እኔም ላይ ብላ። የምር ለቁርአን የሚጨነቅ ከሆነ ቁርአን ስትዲዮ የምትከፍቱ ይመስል ምናም ብሎ የሆነ ስክሪን ሪከርድ አሳይቶ ነበር። ላይቡን እየተከታተልነው ነው ነበረ። በማል ብሎ ካደረገኝ አካውንት ሳስቀምጥ ለቁርአን የምር እንደ ቦታ ካለህና፣ እስቲ አንተ ስለ ቁርአን የምትጨነቅ ከሆነ ይህን ጥሬ ያቀርብላሉ። በዚህ አጋጣሚ ፊት ለፊት ቤት መምጣት ትችላለሁ። እኔም ቤት መተን ቁጭ ብለን ስለ ጉዳዩን በዛውን እናነሳለን። ስለ አላማ በዛው እናነሳለን። ምንድን ያለው አንተ ቤት መምጣት እችላለሁ ብሏል። ማታረገውን ነገር አትናገር፣ ማታረገውን ነገር አትናገር። ቃልህን አፍርሰሃል። አንተ ቤት መጥቼ መወያየት እንችላለን ብሏል። ብሏል አላለም? መስክሩ። እዚህ ሦስት ሺህ ሦስት መቶ ሰዎች አላችሁ። ብሏል አላለም? ብሏል አላለም? ሦስት ሺህ ሦስት መቶ ሰዎች ብሏል አላለም? ብሏል አደለም? አንተ ቤት መጥቼ መዋየት እንችላለን አለ። ትናንትና ትናንትና 24 ሰዓት ልክ ሲቀረው ቪዲዮ ሰርቼ ጥሪህን ተቀብያለሁ፣ መልእክትህ ደርሶኛል ወንድም ዋዝ ብዬ ቪዲዮ ሰርቼ አለው። ቪዲዮ ምናምን ታይቷል፣ አልፏል። 330 ነው እንጂ አላቅም፣ አይዶን ነው ከ300 ሰው በላይ አይቶታል፣ ዱይት አርግቶታል መልእክቱ ደርሶታል በእርግጠኝነት። ኦኬ አይ አይመቸኝም፣ መልእክትህ ደርሶኛል፣ እኔ የምፈልገው ይሄ ይሄ ነው ማለት ነበረበት። መልስ ካልሰጠ መልስ ካልሰጠ ተስማምተዋል ማለት ነው አደለ እንዴ? እኔ እኮ ቪዲዮ ቀርታችሁ አድርሱለት ለሙቤ ሲል መልእክቱ ደረሰኝ። መልእክቱ ልክ እንደደረሰኝ ሙአዝ ሐቢብ መልእክቱ ደርሶኛል መርሃባ ማክሰኞ ከምሽቱ ሶስት ሰዓት እኔ ቤት ናና አብረን እንቀራለን ብዬ መልእክት አስተላልፊያለሁ። ይሄ ነገር ማይስማማውና ማይፈልግ ቀኑን እንዲቀይርለት ቢፈልግ እሱም ቪዲዮ ሰርቶ መልእክት ማስላለፈት ነበረበት። ትናንትናም ላይፍ ገብቶ ብር ሲሰበስብ ነበር፣ ያን ነገር መናገር ነበረበት። አደን አልተናገረም። ወዲሲ ወዲሲ እኔ እየጠበቅኩት ነው ልክነኝ አይደለሁም አንድ ሰው ቪዲዮ ደርሶታል ከ300 ሺህ ምናም በላይ ነው ሰው ያየው እንግዲህ 24 ሰዓት ባልሞላውስ ውስጥ አይ አይመቸኝም ፕሮግራም አለኝ እንደዚህ እናርግ ቀኑን እንቀይረው ይሄ ቀን ይሁንልኝ ማለት ነበረበት ያን ነገር ደግሞ ካላለ ተስማምተዋል ማለት ነው እኔ ባቀረብኩለት መሰረት እኔ ቤት ማክሰኞ ከምሽቱ ሶስት ሰዓት አልመጣም አሁን 30 ደቂቃ ጠብቀናል። ኦልሬዲ ኦኬ። ስለዚህ 30 ደቂቃ ጠብቀናል። እስኪ ስልክ ደውለን ምን ማድረግ እንዳለብን እንጠይቅና እንዴ ኦኬ አልመጣም አይደል? እሺ አልመጣም። እንግዲህ ያው ጠብቀናል አልመጣም እንዳያችሁት ነው። ስለዚህ ምን ትላላችሁ? እንጠብቀው ወዲ ሲ የታለ? አረሞ አስተኩራ ለመቅ

ኦኬ አልመጣም፣ እየጠበቅን ነው። ሙአዝ ስለዚህ፣ ዊ አር ዋቲንግ ፎር ዩ ከም ኦን። እኛ እየጠበቅን ነው። አልመጣም፣ ጠብቀናል። ኦኬ ስለዚህ ሌሎች ሰዎችን እናስገባለን ማለት ነው። ካልመጣ ምን እናደርጋለን? እንግዲህ እና እንተ ቤት አለ እመኔ መምጣት ዝግጁ ነኝ ብለዋል። ይምጣ። ጥያቄ ካለ ጥያቄ ማቅረብ እንችላለን። ቁርአን እንቅራን የተባባልን ነው አይደል? ስለዚህ ይምጣ። የት አለ? ሶስት ሺህ አራት መቶ ሰዎች እየጠበቅን ነው። መጥተዋል። ኦኬ አስገቡታ ከመጣ አብሽር ከመጣ ያስገቡታል። ከመጣ ያስገቡታል አብሽሩ። እየጠበቅን ነው እንዴ? እኔ በቀጠሮዬ መሰረት እየጠበቅኩት ነው አደለ እንዴ? ትናንትና ቪዲዮ ሰርቼ አስተላልፌ ያለው እየጠበኩት ነው። ኦኬ እየጠበኩት ነው። አሁንም እየጠበኩት ነው። ወዲ ሲ አልመጣም። ጠብቁኝ እየጠበቅኩ ነው። አሁንም እንግዲህ ግማሽ ሰዓት አልፈዋል። ቃሉን ማክበር አለበት። ቃል ቃል ነው። እንግዲህ የተናገረው እኔ ቤት እመጣለሁ ነው ያለው። ቃል ቃል ነው። እየጠበቅን ነው። ከምሽቱ ሶስት ሰዓት ነው የተቀጣጠን ነው። አሁን ሶስት ሰዓት ከሰላሳ አምስት ሆነዋል። ስለዚህ እየጠበኩት ነው። አንደኛ ነገር በሆስት ለምትሉ እኔ ፎሎ አላረኩትም። ፎሎ አይደለም ፎሎ አይደለም። ፎሎ አረኩት ማለት እኔ እሱን ፎሎ አረኩት ማለት የእሱን ሀሳብ ትቀበላለሁ፣ እሱን እያበረታታው ነው ማለት ነው። እኔ አልቀበለውም። ሀቅ ለመናገር እኔ እሱን አልቀበለውም። ሀሳቡ የሚሰራውን ነገር አልቀበልም። ትክክል አይደለም። ስለዚህ እኔ አንድ ሰው ፎሎ ካረኩት እኔ ጋር ያሉ ሰዎች የእሱን ሙዚቃ ነሺዳ ምናምን ያዩታል ማለት ነው። ስለዚህ ፎሎ እስካላረኩት ድረስ ሶስት እንዴት ነው የሚልክልኝ? ገባችሁ? አላረኩትም። ለምን እኔ ያ ነገር ስለማንደግፈው ነሺዳው ትክክል አይደለም ብዬ ስለማስብ ኡስታዞችም እንደዛ ስላሉኝ በቃ ስለዚህ የምከተለውን ሰው ፎሎ ያረኩትን ሰው ያ ሰው ትክክል ብዬ ያሰብኩት ነው በነገራችን ላይ ኦኬ እንግዲህ እኔ ጠብቅ ያለው ከዚህ በላይ መጠበቅም አያስፈልገኝም። ከፈለገ ና በሉት። ሀቅ ላይ ነኝ። ትክክል ነኝ ካለ ይምጣ። እዚ ጋ አንድ ሺህ ሰባት መቶ ሰው ቁጭ ብሎ እየጠበቀው ነው እየጠበቀው ነው። ጥያቄያችን ይመልስልናል። ቁርአን አብረን እንቀራለን። መጀመሪያ ቁርአን እንቀራለን፣ ልክ እዚ ጋ ቪዲዮ ላይ እንደተናገረው

እንዴት ነው? አለን አለን። አልሐምዱላህ። ማሻአላ ማሻአላ። እና ሁሱ ዛሬ አንድ ቀጠሮ ነበረኝ ሙአዝ ሐቢብ ጋር ቪዲዮ ሰርቶ መልእክት አስተላልፎ ነበር። ሙቤ እንግዲህ ባለፈው ለስቴዲዮ ለመገንባት 12 ሚሊዮን ያስፈልገኛል ብሎ መቷል። በርካታ ኡስታዞች ወንድምና እህቶቻችን ይህን ነገር ሲቃወሙ እኔም ይሄ ነገር ትክክል አይደለም። ለምን ነሺዳው ላይ ብዙ ሽርክ እንዳለው ድሮም እኛም ሳናቅ የእሱን ነሺዳ መኪናችን ውስጥ ከፍተን እየሰማን እንሄድ ነበር። በኋላ በኋላ ላይ ግልጽ እየሆነልን ሲመጣ እንደ ይሄ ነገር ሽርክ ነው ሲሉ ውሳቶቻችን ከዛኛም ይህን ነገር መስማት አቁመን ሌላ እህትና ወንድሞቻችን ጥንቃቄ እንዲያደርጉና እሱ አሁን እያለ ያለው እኔ ስቴዲዮ ምገነባው ቁርአን እንዲቀሩበት እያለ ነው። እንግዲህ አንዳንድ ቪዲዮዎችም አሉ የተናገረውን ነገር እስኪ እውነት ቁርአን ለቁርአን ታህፊዝ ነው የምፈልገው እንደ አንዳንድ እንደነሱ ዴስ ቃሪዎች የተለያዩ ቃሪዎች እ ከዛ እንዲወጡ እንፈልጋለን። ለትውልዱ ጠቃሚ ነው እና አስፈላጊ ነው እያለ ነው። እሱን ደግሞ እስኪ በቪዲዮ አለ እሱን አንዴ አሰማሃለሁ፣ ትሰማዋለህ። ይሄ ነገር እንዴት ይታያል? ስቴዲዮ ከፍቶ ለቁርአን ነው ማለት ይኸው። እስቲ እንዋይ በዛው አጋጣሚ ማለት ነው። ያኔ ሁሉንም ነገር እናያለን። ይህን አንተ ለማጋለጥ ሳይሆን ሐቂቃ ለቁርአን የምትጨነቅ ከሆነ አንተስ ቂርአት ምን ያህል ነው የሚለውን በዛው አጋጣሚ እናያለን ማለት ነው። ዘመናዊ የሆኑ ነገሮች ለምን ዘምነን ለእነዚህ ነገሮች ለምን ከፍ ያለ ነገር የሀገራችንን የእስልምና የኢትዮጵያን የእስልምና አስተምህሮት ሂደቶች ለምን አናስፋፋበትም? ለምን ቁርአን የሚቀሩ ትውልዶችን ወይም ደግሞ በጣም እጅግ ውብ ድምፅ ያላቸው ቃሪዎች አሉ። ብዙ ወንድሞች እንደነሱ ደስ መሆን የሚፈልጉ እንደሌሎች ቃሪዎች እንደነሀተል እንደነ ያሲር ደውሲል ሌሎች እንደነ ማሂር አልማሂቂ እና እንደነ ሸይክ አብድ ረሽድ አሊ ሱፊ መሆን የሚፈልጉ ትውልዶች አሉ፣ ጀነሬሽኖች አሉ፣ ታዳጊዎች አሉ። ለነዛ ሰዎች ይህን ገንብተን እናስቀምጥላቸው እና እጅግ ዘመናዊ በሆነ የቁርአን መቅጃ እንትን ራሱን የቻለ ለራሱ ቁርአን ብቻ የሆነ ምንም እንትንም ማይለበት ራሱን በቻለ ስቱዲዮ ገንብተን ልጆችን እናውጣ ከመጡበት መድረሳ ጋር ከመሻይኮች ጋር ተገናኝተን እናውራ። ይህ ስቱዲዮ በቀላሉ አይደለም። እንዲህ ዝም ብሎ በአፈታሪክን ገንባው ተብሎ የተሻረክ የተሰላሰበ አይደለም። አይምርም። ትልቁ ወንጀል እኮ ሽርክ ነው። በከይፍ እንዴት እንደዚህ አይነት እቅድ ይዘን የሽርክ ስንኞችን የሰው ጭንቅላት እየበረዝን እንዴት እናስተላልፋል? ነቢዩ ሰለላሁ ዐለይሂ ወሰለም ከፍ ከፍ በማድረጋችን በመድሖቻችን አላህ ስብሐነ ወተዓላ ከፍ ያደረጋቸው፣ ወረፈዕና ለከ ዚክረከ ከፍ አደረግን። ነቢ ዓለይሂ ሰላቱ ሰላም ስለሳቸው የመድሩ ሰሐባዎችን ማሻረግ አላህ ስብሐነ ወተዓላ ላይ አይምርም። ትልቁ ወንጀል እንግዲህ ትልቁ ወንጅ እዚህ ጋር ትልቁ ወንጀል ሽርክ ነው እያለ ግን፣ ነሺዶቹ ላይ አብዛኛው ነሺዶቹ ላይ በትልቁ በጣም ሽርክ ነው አብዛኛው የሚለው ነሺዳ ላይ በርካታ ወሰቶቻችን ይሄ ሽርክ እንደሆነና አላህን እያሻረከ እንደሆነ እንዲትወብት በጣም እየመከሩት ነው። ስለዚህ ይሄ ነገር ትክክል እንዳልሆነ ልናስረዳው ፈልገን ነበር፣ ግን አልመጣም። እዚጋ ላሳይ አንድ ሌላ ቪዲዮ አለ። ይኸው ስማው፣ በጣም ተመልከቱ፣ ምን ይላል? አልሐምዱሊላህ ሽኩር ገለታ ከላይም ከታች ከየት እንዴታ የጠራው ጌታ። ይህ አላህ ስብሐነሁ ወተዓላ ከላይ መሆኑ ከአርሹ በላይ ከሰማያት በላይ ከፍ ማለቱን አም አሚንቱ መፊስ ሰማይ እያለ ቁርአን ላይ እና ሌሎችም ቦታ ላይ አላህ ስብሐነሁ ወተዓላ ከሰማያት በላይ ነኝ ከፍ ብያለሁ እያለ። ይህ የአህባሾችን ፊክራ በነሺዳ እያደረጉ በመንዙማ ስም እያደረጉ ያው አስለ ነሺዳ አይደለም፣ ይሄ ዘፈን ነው። ነሺዳ ማለት ግጥም ነው እንጂ እንደዚህ በብዙ ሙዚቃ ማሰረት አጅቦ ሽርካ ሽርክ ይሄ አይደለም። ነገር ግን እነዚህ ሰዎች ዛሬ ላይ አስራ ሁለት ሚሊዮን ብር ሀያ ሚሊዮን ምን ስንት ሚሊዮን ብር ነው እንፈልጋለን ስቱዲዮ ለማስገንባት ፋጤ ነው ፋጤ ይሆን ይኸው፣ እንግዲህ በርካታ ኡስታዞች ይሄ መልእክት አስተላልፎታል። በጣም ብዙ ዳዎች ኡስታዞች እና ይሄ ነገር ሽርክ ነው ብለን ስንናገር በጣም ብዙ ሰዎች እሱን የሚደግፉ አካሎች አሉ። እና ይሄ ነገር አንተ ራሳ ውስኪ እንዴት ታየዋል? ምን ትላለህ በዚህ ላይ? ያንደው ያለህን ሀሳብ ና አስተያየት ለማህበረሰቡ ብታስተላልፍ ደስ ይለኛል። ዛሬ ቀጥሬ ያውለው አልመጣም፣ ቁርአን እንድንቀራ ብሎኛል። እዚህ ጋር ደግሞ አራት ሺ ሰባት መቶ ስምንት መቶ ሰዎች አሉ። ለእነዚህ እህትና ወንድሞች ማወቅ ያለባቸውን ነገር ማሳወቅ አለብን እንዳንድ ኃላፊነት ስላለብን አለብን ብዬ ነው እኔ እንግዲህ እንደሚታወቀው እስከ ዛሬ ስናስተምር የነበረው እዲን ቃለላሁ ቃለ ረሱሉሁ ቃለ ሰሐባ ል አርፋን ዲን ብሎ ማለት አላህ እንዲሀለ መልእክተኛ እንዲሀሉ ሰሐቦች እንዲሉ ብሎ በስነስርዓት ሽናይ ትምህርቶች ማስተማር ነው። የዲን ትልቁ መሰረትና ዋናው ነገር አላህ ስብሃነወተዓላ በብቸኝነት መጠራት ነው። ልክ እንዲሁ እርሱ ስለራሱ የተናገረውን በቁርአን ላይ ነብዩ ሷለላሁ ዓለይሂ ወሰለም ሐዲስ ላይ የተናገሩትን ስሞችና ባህሪያቶችን እንደመጡ ማጽደቅ ነው። የአላህ ስብሃነወተዓላን ባህሪያቶች በመካድ ወይንም የማይገባቸውን ትርጓሜ በመስጠት እንዲህ አይነት መርዛማ ትምህርቶችን እስላማዊ ነሽዳ፣ እስላማዊ መንዙማ በሚል በትውልድ ውስጥ ማሰራጨት ይሄ ትልቅ ክህደት ነው።

እኔንም አደራ ከልኬ በላይ ከፍ ከፍ አድርጋችሁ በመስጋና ቃላት ወደ መለኮት ከፍ እንዳታደርጉን ተጠንቀቁ አሉ። ኢነማ አነ ዓብዱን ፈቁሉ ዓብዱላሂ ወረሱል እኔ የአላህ ባሪያ ነው፣ የአላህ ባሪያና መልእክተኛው ብቻ በሉ። ተራቀ እርሳቸው ነቢ ስላ ላ ሰለምን እናወድሳለን፣ መድህ እናደርጋለን፣ እናወድሳለን፣ እናመሰግናለን በማለት ለእርሳቸው የማይገባል መለኮታዊ ባህሪ ለእርሳቸው መጎናፀፍ እርሳቸውን መጣላት ይመስል

አላህ እነዚህን እስላማዊ ነሽዳ በሚል ስም እስላማዊ መንዙባ በሚል ስም በትውልዱ ላይ ተበትነዋል። ይብቃ ይሄ ነገር፣ ይሄ ነገር ይብቃ አለ አይደል? ያ ነው ቁርአንን ማለት የምፈልገው።